ኢትዮ 360 360 እንዴት እንደተዘረፈ ተመልከቱት። ኢትዮ 360 ው ሎክስሚዝ ከፍቶት ገብተናል። ይሄው የዘረፈውን ነገር በሙሉ ነቃቅሎታል። ስቱዲዮን ተመልከቱት። ሀብታሙ አያሌው። ምክንያቱም የኔ ወገኖች እኮ ደማቸውን እያፈሰሱ ያሉት ህይወታቸውን እየገበሩ ያሉት ነገን ለማየት ነው አይደለም። ለነሱ ደግሞ ነገን እንዳያዩ ቃል ገብቻለሁ። እንደ ኢየሩሳሌም ትልቅ መስዋዕት፣ የልጆች እናት ነኝ። ልዩ የልጅ እናት ናት። ልጅ ሁላችንም እዚህ ቤት ውስጥ እየታገልን ያለን ነው። ቤተሰብ አለን። እየከፈልን ያለውን ዋጋ እናውቀዋለን። ነገር ግን ችንጥች ምንጣፍ ፍፍ ብለን ተቀምጠን ትግሉ እናስቀጥላለን። የኢትዮጵያን ትንሳይ ሳናይ፣ የሚታረደውን የአማራ ህዝብ ትንሳይ ሳናይ አናቆምም ትግላችንን ኢትዮስ ስልሳን ቢሮ እንመለሳለን ብለን ቃል ገብተናል። ሰሞኑን በቢሯችን ብለናል። አይናችን እያየን የካሉንን አይናችን እያየን ሌቦችን ዘራፊዎችን ሊያደንቁ የመጡትን ቢያንስ እንኳን ሌቦችን ሳያደንቁ ቢያንስ እንኳን ከነ ክብራቸው መኖር ሲገባቸው ክብራቸውን ከጫማ በታች ያደረጉ ሰዎችን ቀን ሰተናቸዋል፣ ግን ለማንም አንመለስም። ምክንያቱም ቤተ መንግስት ያለው የአራጁ ቡድን መሪ ካረገው አልተናነሰም። የከፋውን ያደርገው እዚህ ጋ ያለው ስብስብ የተማመነውን ምን ያለው እሱ ለሱ ነው፣ ምንትው ምክንያቱም ሕግ ያለበት ሀገር ስለሆነ ሕግ በዚህ ደረጃ ቢሮ አፍርሰ ዘርፈ ሄዳ የሚጠይቀው ነው እኛ አይደለም ግን እታገላለን። ቢሯችንን አስመልሰናል ማድረግ ያለብንን በህጉ መሰረት መፈጸም ያለብንን ከላንድ ሎርዱ ጋር ከቢልዲንግ ባለቤት ጋር ጨርሰናል። የበራችንን ቁልፍ አስቀይረን የኢትዮ ሶስት ስልሳ ህዝብ ወይ የኢትዮጵያ ህዝብን ንብረት አስመልሰናል። ዛሬ ያላስመለስኑ ግን በገንዘባችሁ በወዛችሁ፣ በላባችሁ የአፈራችሁት የገዛችሁልን የሞላችሁትን ንብረት ነው የተዘረፈው። ስለዚህ ዛሬም እንላለን ኢትዮ ሶስት ስልሳ ለዘላለም ይኖር። ኢትዮ ሶስት ስልሳ አንድ ነገር በዚህ አጋጣሚ ልናገር። ከአፍታ በኋላ አድማጅ ተመልካቻችን፣ ከአፍታ በኋላ በዩቲዩብ፣ በትዊተር፣ በፌስቡክ፣ በቲክቶክ ሙሉ መረጃውን የቪዲዮ መረጃውን የካሜራ ፉቴጁን እራሱን ለአንድ ኖር ያደረሰን እንዴት እቃዎቹ እየተጋዙ ሲወጡ እንደነበረ የሚያሳየውን ጨምሮ አጠቃላይ ያለውን የነበረው ሁኔታ እናቀርባለን። ሎክስሚዝ መጥቷል። ይኸው እንግዲህ ሎክስሚዝ በሩን እየከፈተ ነው። ኢትዮ ትሪ ሲክስቲን እንዴት እንደተዘረፈ ተመልከቱት። ኢትዮ ትሪ ሲክስቲን ሎክ ስሚዝ ከፍቶት ገብተናል። ይሄው የዘረፈውን ነገር በሙሉ ነቃቅሎታል። ስቱዲዮውን ተመልከቱት። ሀብታሙ አያሌው እንዴት እንደዘረፈው ተመልከቱት። ይህ የኢትዮ ስሪ ሲክስቲ ስቱዲዮ ነው። ስቱዲዮውን ተመልከቱት በሙሉ ግርግዳውን፣ ሁሉን ነቃቅሎ ጀግናው ሀብታሙ አያሌው፣ ዘራፊው ሀብታሙ አያሌው በዚህ በኩል በዚህ መንገድ ዘርፎት ሄዷል ከሽመልስ ጆሮ ጋር በእውነት በአሜሪካን ሀገር ህግ ይኖራል ብለን አለ ብለን እናምናለን። ይሄንን ህግ እንግዲህ አዎ ብዙ ነገር እንደሚጠይቅ እናውቃለን። አቅም ይጠይቃል፣ ጉልበት ይጠይቃል፣ ጊዜ ይጠይቃል። ለኢትዮጵያ ነፃነት የቆማችሁ ሁሉ ኢትዮ ስሪ ሲክስቲን ወንጀለኛው ሀብታሙ አያሌው እንዴት አድርጎት እንደሄደ ተመልከቱ ተመልከቱ። አዎ ነት ያለበት አገር ላይ ነን ያለ ነው። ነፃነት ያለበት አገር ላይ ነን ያለ ነው። ሀብታሙ አያሌው ኢትዮ 360 በእንዴት መልክ ዘርፎት እንደሄደ ገነጣጥሎት እንደሄደ ስቱዲዮውን ይህን ሁሉ ወንጀል ለመስራት በዚህ ነፃ ምድር ላይ በእውነት መድፈሩ ምን ያህል ኢትዮስሪ ሲክስቲን ለማጥፋት ተነስቶ አልሳካለት ሲል፣ አዎ ኢትዮስሪ ሲክስቲን ደፍጥጦ ኢትዮሰገነትን ልክፈት ያለው ሀብታሙ አያሌው ያ መሆኑን እንደማይሳካለት ባረጋገጠ ጊዜ ግን ይሄንን ወንጀል ፈጽሟል። በጎቻችን ታርደው ፈርጠው እንደንቧይ ቤታችን ተቃጥሎ ቆመን አመድ ላይ ወንድም አልቆ ጠፍቶ የሚያወያዬ ታረቁ ይሉናል፣ ይሄን ገዳዬ። እኔ ስለ እውነት ዛሬ ነገርኳቸው። አልቃሻኔ በአልቃሻነት ነው የምታወቀው ብያለሁ ዛሬ። በአልቃሻነት አደለም ስለ እውነት በደስታ ነው የማወራላችሁ። ምክንያቱም አምባ ገነኖች በዚህ ደረጃ ሲዋረዱ ከማየት በላይ ደስታ የለም። ይሄ በጣም በሚገርመችሁ ሁኔታ ጨለማ ነው፣ መብራቱ የለም፣ ስለነቃቀሉት ማለት ነው። በሚገርማችሁ ሁኔታ ድንቅ ተደርጎ የተሰራ የኢትዮ ሶስት ስልሳ ሬዲዮ ክፍል ነበር። በሚያምር ጠረጴዛ፣ በሚያምር ስቱዲዮ ፎቶች እንደው ፎቶችንን ቀደም ካለው እንትን ላይ ባገኝ እሱን ሁሉ እንደው ብናሳየው ደስ ይለኝ ነበረ ሁላችንም አብዛኞቹ መስራቾች በነበርንበት ጊዜ የተነሳናቸው ፎቶች ሁሉ ነበሩ፣ እና ይሄ ቢሮ ዛሬ በዚህ መልኩ ተወስዶ እቃ ሁሉ ተነቃቅሎ ተወስዶ ባዶ ተደርጓል። ግን እኛለን እኛለን፣ ስለ ህዝብ ድምፅ የምንሆነው እኛለን። ትላንትና ህዝብ አክብሮ አደራ ብሎ ይህም ቤት ሰጥቶናል። ባዶ ቤትን ቢሆን ተቀብለን አለን። ለማንኛውም ውድ ኢትዮጵያውያን ይህ ከዛሬ ጀምሮ የኢትዮ ስርስክስቲ ቢሮነው ቢሮ ነው እንግዲህ ባለበት ሁኔታ ኢትዮ ስርስክስቲ መልእክቱን ደግሞ ማስተላለፍ ይጀምራል። ህግ ያለንበት አገር ላይ ስለሆነ ያለነው ህግ ደግሞ በምን ደረጃ ይዞት እንደሚሄድ ሁላችንም አብረን የምናየው ይሆናል። ሀብታሙ አያሌው የጠጣሃውን ቆርቆሮ ዚ ትታሃል ምናልባት ሀብታሙ አያሌው የጠጣሃትን ቆርቆሮ እዚህ ትተሃል። እዚች ጋ ያለው ስርካት ትራሽካን አለች። እዚህ ጋ ያለ ሁለት ድሮ ወር አለ ባዶ ድሮ ወር። እንግዲህ ተመልከቱ፣ የላይኛው ተዘግቷል፣ የታችኛውም ተዘግቷል። ባዶ ድሮ ወሮች አሉ እዚህ። ይሄኛውንም ትተሄድሃል። ሁለት የውሃ ጀሪካንም ትተሄድሃል። ሀብታሙ የትራሽ እንትንህንም አላነሳህም ትተህ ሄደሃል። ለማንኛውም እንግዲህ አውጥተን ያው መጣላችን ነው። እሱን ደግሞ ወሰዱ ብለህ ደግሞ ወደ ክስ እንዳትሄድ። ይሄንንም ቢሮ ልክ እንደዚሁ ይሄንንም ስቱዲዮ በዚህ መልክ አፈራርሶታል። ይሄንንም እንግዲህ ትቶ የሄደው እዚህ ጋም ሶስተኛ ኮመዲኖ ነው አለ። የላይኛው እንደተዘጋ ነው። እነዚህ እንደተዘጉ ናቸው። ስ ኢትዮሶ ስልሳ ይኖራል የሚኖረው ግን እናንተ ስታግዙን ነው የዚህ ተቋም ባለቤቶች የኢትዮጵያ ህዝብ የዚህ ተቋም ባለቤት ነው እውነት ይሄ ግፍ እናንተ እንደምትሉት እውነት ይሄ ግፍ እኛ ከብልጽግና ጋር ወግነን ከሆነ የተሰራብን ፍርዱ ለእናንተ ነው የምንሰጠው ምክንያቱም ትናንትና በገረዶቹ አማካኝነት ሲተላለፉ የነበሩ ነገሮች አሉ የብልጽግና ካድሬ ሆነዋል ሀብታሙ ክደውታል ሲባል ያላችሁን ሰዎች ናኑና ስቲ ዛሬ እዩት። ክህደት ኢየሩሳሌም የፈጸመችው ክህደት ይሄ ከሆነ ብሩክ ይባስ የፈጸመው ይህን ክህደት ከሆነ ልዩ ጸጌ የፈጸመችው ይህን ክህደት ከሆነ ህሊና ካላችሁና መስክሩ። የቀረን ጠረጴዛ ነው እና አሮጌ ገመዶች፣ ምንም የማይሰሩ ገመዶች ዘጋ ተጥሏል። ልዩ ካሰይሻቸው አሮጌ ገመዶች እነዚህ በሙሉ እና ልዩ ጸጌ የሚቀመጡባቸው ኮምፒውተሮች የነበሩባቸው አሁን እነዚህ ገመዶች በሙሉ ተጥሏል። ስለዚህ አሁን አፋችሁ ሞልታችሁ ወንበዴዎች የምትሉን፣ ካሃዲዎች ምትሉን፣ ኢቲቪ ልትመለሱ ተደራድራችኋል የምትሉን የሙሉ ጊዜ ገረዶች ሲኑና ዛሬ ተናገሩ። ሌቦችን ታድኑ ከሆነ ኑና ንገሩ። ታያችሁ፣ እኛ ቃል ኪዳን አለን። ቃል ኪዳናችን እዚህ መቆሻሻው ምንጣፍ ላይ ቁጭ ብለን እንሰራለን። ለወንበር ለንግስና አይደለም፣ ሶስ ላይ የተከፈተው ለወንጀልም አይደለም። እውነት ለመናገር ደስታን እንዴት መግለጽ እንደሚቻል አላቅም። ስለ እውነት ለመናገር ቤተመንግስቱን የተቆጣጠረው ግለሰብን ላለፉት ዓመታት መረጃ እያወጣን ስናጋልጥ እያንዳንዳችን የራሳችን ምንጮች አሉን። የእኔ ምንጮች ምናልባት አምስት ደብተር አለኝ በሁሉም አቅጣጫ ምክንያቱም ኢትዮ ሶስት ስልሳ ያንድ ብሄር ወይም ደግሞ የአንድ ግለሰብ ሚዲያ አይደለም። የምንለው የኢትዮጵያ ህዝብ ሚዲያ ነው። ስለዚህ ከእያንዳንድ ቦታ የሚገኙ መረጃዎች ሌሊቱን በጉልቁጭ ተብሎ ታድሮ ነው። ምናልባት ፊታችንን አንዳንድ ጊዜ አስለቅቀን ነው ወይም ደግሞ ጠዋት ላይ ያለን ብታዩን፣ ድንገት ጸጉራችን አስተካክል ምናምን ሰው መስለምንገባው እንጂ እንደ አንድ ኢየሩሳሌም ጠዋት ላይ ብታዩን ታዝናላችሁ። ምክንያቱም እንቅርፉ ድካሙ የሰባት ዓመት ያ ሁሉ ግን ዋጋ አለው። ለማ ለዛ ህዝብ፣ ለዛ ህዝብ ቀን እንዲወጣለት ፀሐይ እንዲወጣለት ለሚፈልገው ህዝብ ወለጋነ ስንጠራ ይላችሁ እንደሆነ ምስራቅ ወለጋ ኪረም ወረዳ፣ ሆሮ ጉጥሮ ወለጋ ጃርቴጋ፣ ጃርቴ አእምሮ ወረዳን ማያቀዋለን፣ አንገርጉተን ማያቀዋለን ቤንሻንጉን ላይ በአንድ ጀንበር ከሶስት መቶ በላይ የሆነው ያ ምስኪን አማራ እንደው ታፍሶ በግሬ ደርስ ይቀበር። እውነት ያን ረሳዋለን? ትናንት ያን አልፈን ያን ዘመን አልፈን ዛሬ እኮ አርሲ ላይ የተፈጸመው ነገር፣ ቅድም የቀጥታ ስርጭታችን ላይ እዛው ላይ ያሉ የኦርቶዶክስ ልጆች፣ እዛው ላይ ያሉ የአማራ ልጆች ድረሱልን፣ ስለ መድኃኔዓለም ድምፃችሁን አድርሱልን እየታረድን ነው፣ እየተገደልን ነው እያሉ እኮ ነው እያችሁ እየታረድን ነው ብለው በነገሩ በሰዓታት ልዩነት እኛ እዚህ ነን እያችሁ የግፍ ግፍ ይላችኋል። ይሄ ነው የሰብአዊ መብት ታጋይ። እሱ ለእናንተ ልሳችሁ የሰብአዊ መብት ታጋይ ለምትሉት ፖለቲከኛ ፖለቲከኛ ሆኜ አላቅም። ፖለቲከኛ ሆኜ ስለማላቅ እንዲህ አይነት ፖለቲከኛ ያለ አይመስለኝም እውነት ለመናገር ጋዜጠኝነት ውበት ነው። ጋዜጠኝነት ትግል ነው። ጋዜጠኝነት እውነት ነው። ስለ እውነት ስትታገል እንዲህ ነው። እኔ ዛሬ ወጣ ብዬ ሌላ ስራ ብሰራ ለጓዴ ለልጆቼ ብዙ ነገር አተርፋለሁ። ነገር ግን እዚህ ጋር መጥቼ ደግሞ ስለሚታረደው ሕዝብ ስሰራ ደግሞ እባረካለሁ። ይህ ሕዝብ እኮ ያስበናል። ኢየሩሳሌምን የአማራ ሕዝብ ሲያስባት በንቦ ያስባታል። ትላንትና አማራትነት ሰሙ ስንት እስከትታረድ ነው ብለን ስንናገር ያስባታል። ስለዚህ ዛሬ ኢትዮ ሶስት ስልሳ በዚህ መልኩ ተገነጣጥሎ በሩ ይውላል። ይህ ነው እና በዚህ መልኩ ነው ያለ ነው። ኢትዮ ሶስት ስልሳ ይሄን ሆኗል። ካፍታ በኋላ እዚህ ላይ እናብቃ። ካፍታ በኋላ ኢትዮ ሶስት ስልሳ እንዳልኳችሁ በዩትዩብ፣ በትዊተር፣ በፌስቡክ እና በምንድን ነው የሚባለው? በፌስቡክ በትዊተር በቲክቶክ እና በዩቲዩብ በቀጥታ ስርጭታችን እስከነሙሉ ቪዲዮዎቹ እንመጣለን። የምንጊዜ የምንጊዜ ፍትህ በተጓደለበት ህዝብ በተበደለበት ቦታ ላይ የሚገኘው ሽሚ አጠገቢ ያለ የሚካሄለት አጠገቢ ነበረ። መሬት ተኝተን ጫሜና አውርቄ ተራሳ አድርጌ እዚህ መሬት ላይ ተኝተን ስንለምን ሽመልስ አብሮኝ ነበር። እንግዲህ ሁለት ሰዓት ሁለት ዓመት ባልሞላ ጊዜ ውስጥ ደግሞ ኢትዮ ሶስት ስልሳ በዚህ መልኩ ፈራርሱ በዚህ መልኩ ዶጋመድ ሆኖ ሽሜኔ፣ እናንተ ዛሬ አብረናለን እዚህ ጋር እንዲያው በዚሁ አጋጣሚ ልጠይቅህ እስኪ እንዲያው ጠዋት እኩል ሰምተን ነው አብረን እየበረረ ነው የመጣ ነው። እዚህ እንዲሁ ምን ተሰማ? እሺ